ብሉ ኪዳን ኢዝ ጉድ አዲስ ኪዳን ኢዝ ቤስት። እግዚአብሔር ይመስገን። ብሉ ኪዳን ስታንዳርድ ነግሮናል። አዲስ ኪዳን ደግሞ ብቃትም ስታንዳርድ። ከዚህ ማለፍ አይቻልም እሚል ስታንዳርድ አልቻለም። እንዴት እንንካው? ሮጠን ዘለን እታች ነን፣ ሮጠን ዘለን እታች ነን። እንት በጣም ሰማይ ነው። አዲስ ኪዳን መጣ ከላይ አረገን። እስቲ አሜን በኖ ይሄውላችሁ ስለ ትግል አታስቡ፣ ኢየሱስ ስለ ሠራው ስራ አስቡ። እውነት ነው ብላችሁ ይሄንን እውቅና እየሰጠን መኖር መልመድ አለብን። ማመስገን ካለብን፣ ለዚህ ነው ማመስገን ያለብን። ቅድም ዘመር ነው እኮ አይደል? ይህ አንደኛ ቆሮንቶስ አሁን። ሁሌ እንደ ቤተ ክርስቲያን የሁልጊዜ መልእክታችን ይሆን አይደል? የተሰቀለውን ክርስቶስን እንሰብካለን ካለን በኋላ እኮ ጳውሎስ ምንድን ነው ያለው? እርሱ አይደል ያለው ጥበባችን አይደል? ቅድስናችን ነው። ጥበባችን ነው። ቀጥሎ ምናችን ነው ጽድቃችን ነው። ከዛ ቤዛችንም ሆኗል ነው። አሁን ኢየሱስ ይሄ ሆኖልናል ነው። በእግዚአብሔር ፊት ጥላውን ጥበብ አለ ክርስቶስ ነው። ቅድስናስ ክርስቶስ ነው። ቤዛስ ክርስቶስ፣ ጽድቅስ ክርስቶስ ነው። አያቸውን። ይሄንን ሳስብ እያመሰገንኩ መኖር ይችላል። እንትን ተደርጓል፣ እንትን አልተደረገም፣ እንትኔን አል ከፐርሰናል ነገራችሁ ጋር አታያይዙት። እንትን ጸልዬ ነበር አልተመለሰም። ይመለሳል። ባይመለስም ችግር የለውም። ቢመለስ መሬ ላይ ነው፣ ባይመለስስ መሄዳችን ይቀራ? እውነት ይንኩር መላችሁ በጣም ብዙ ነገር የጸሎት ይመልሰዋል ጌታ፣ አትጠራጠሩ። ባይመልሰውስ የሰጠን የተቀበል ነው። ስሙ ለዘለዓለም ዓለም የተባረከ። ስለዚህ የጌታ ኢየሱስ ክርስቶስን በቂነት፣ ብቁነት ካሳያቸው በኋላ ስለ ብሉይ ኪዳን ስለ ካህናቱ ነው አይደለም የሚናገር የቀድሞ ካህናት ምንድን ነው የሚለው፣ በአገልግሎታቸው እንዳይቀጥሉ ሞት ብዛታቸውን ተዉት። ከሞት በታች ናቸው። በጣም የበዙት ስለሚሞቱ ነው። ምን ያርጉ? በእነሱ እንዳፈርዱ ከአቅም በላይ ነው። ሞትን መስበርና ማሸነፍ አልቻሉም ነው አሁን በእግዚአብሔር ፊት ው የቀደመው ኪዳን እኮ መሀለኛ ነው። መሀለኛ ነው የተሰጠው ህግ እኮ መሀል ላይ ነው ያለው ኪዳኑ መሀል ላይ ነው ወደ እግዚአብሔርም ሳሄድ ያደርጋል። እኔንም ደግሞ ወደ ብርሃን ያወጣኛል እና በእግዚአብሔር ጽድቅ ፊት የባሰ ኃጢአተኛ ነው የሚያደርገኝ። አዲሱ ኪዳን ግን በእኔ በኩል ነው የቆመው። ኢየሱስ የእኔ ዋስ ሆኖ ነው እኔ ነው ነጻ ያወጣኝ። አይ ቆሞ አይከሰኝም፣ ነጻ ነው። አንደኛ እዳይን ከፈለ፣ ቀጥሎ በጽድቅ የምኖርበትን ብቃትም ጨመረልኝ። የብሉይ ኪዳኑ ወደ ብርሃን ያወጣኛል፣ ብቃት አይሰጠኝም፣ ሌባ ይለኛል፣ እንዳልሰርቅ አያረገኝም። አዲስ ኪዳን መጣና ነፃ ነህ ጻድቅ ነህ አለኝና በጽድቅ የምኖርበት ደግሞ ጸጋ ኃይል ደግሞ ሰጠኝ። ስለዚህ የብሉይ ኪዳን ወይንም በአገልግሎታቸው እንዳይቀጥሉ የተባሉት የቀድሞ ካህናት ሞት ከልክሏቸዋል። ይጀምራል አንድ በጣም ጥሩ ካህን የተወሰነ ያቀረበ ያቀርብ ያቀረበ እና ይሞታል። እንደ አዲስ ይጀምራል። እኔን ሁልጊዜ በእግዚአብሔር ፊት ማቅረብ አይችልም የእግዚአብሔርን ጽድቅ ሙሉ በሙሉ መመጠን አይችልም። በጣም ብለርድ በሚያረግ መገለጥ ውስጥ በድንግዝግዝ ገብተው ስለ ራሳቸው እየፈሩ ስለ እኔ መስዋዕት ያቀርባሉ። ስለ ራሳቸው እየፈሩ እየተንቀጠቀጡ ሞት አላ ዕድሜውን ጨርሶም ይሞታል። ቀጥሎ እንደሚገባው ካላረገ ደግሞ በዛ ክብር ፊት መቆም አይችልም። ይሞታል። ሞት ያስፈራዋል። የአዲሱ ኪዳን ካህን ሞት አያስፈራውም። ሪታየር አያረግም። ቶታሊ እግዚአብሔር አሻግሮናል። የአዲስ ኪዳን ሰዎች ሆነናል። ሰዎቹ በጣም ስላስቸገሩት ነው በዚህ የሚመላለሰው። እኛ ኢትዮጵያውያን የጀመርነው ከመስቀል ወዲህ ነው። ግን ዕብራውያን ስለሆነ ግዴታ መመላለስ አለብን። ደግሞ ያመን አይሁዳዊ አይጠፋም። እዚህ ውስጥ እኔ አይሁዳዊ ነኝ የሚል አይጠፋም። ለአንዳንዶቻችሁ መልእክት ሊሆን ስለሚችል ነው ምቆየው። ኢየሱስ ለሚበልጥ ነገር ዋስ ሆኖናል። በአገልግሎታቸው እነዛኞቹ መቀጠል አይችሉም፣ ሞት ይከለክላቸዋል። ሞት ካለ ሁሌ ኃጢአት አለ ማለት ነው፣ ሲን አለ ማለት ነው፣ ሙሉ አደለም ማለት ነው። የእግዚአብሔርን ጽድቅ መመጠን አይችልም ማለት ነው። መስበር የማይችለው ነገር አለ። በጣም በሩቅ ይጠቁመኛል እንጂ እኔን ማድረስ አይችልም፣ ብቃት ሊያረግልኝ አይችልም። ስለዚህ እነሱም ማለፍ አልቻሉም፣ ህዝቡንም ሊያሳልፉት አይችሉም። ሁሉም ነገር በሞት ነው የሚዘጋው። እግዚአብሔርን በጣም በድንግዝግዝ ብቅ ብቅ ብቅ ይላል እንጂ ራሱን ሙሉ በሙሉ ማሳየት አይችልም። ሞት አለ፣ ይጠፋሉ። ከዛ ቀጠላ ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። የእብራውያን ቸርች እብራውያን የተጻፈላት ደብዳቤ ቸርቿ፣ ዝም ብላችሁ ሳሏት። መዝሙር የሚቀይሩ አይመስሏችሁ። አሁን እነዛ እንደዚህ ናቸው ሲል፣ አዎ በህጉ አንብበናል። የብሉይ ኪዳን መጽሐፍ እጃችን ላለ ማቴሪያሉ እጃችን ላለ በቃላችን ነው የምናውቀው። ትክክል ነው። ከአሮን ጀምሮ በሙሉ የለዋውያን ወገን የሆኑት በሙሉ የሞቱ የሞቱ የሞቱ የሞቱ የሞቱ ልንቆጥራቸው የማንችላቸው ካህናት ተደርድረዋል። አዎ ትክክል ነን ሲሉት ኢየሱስ ግን ይላል። እሺ ኢየሱስስ ምን አደረገ? ነው የሚለው። ለዘላለም የሚኖር በመሆኑ ክህነቱ አይሻርም። ኢየሱስ ለዘላለም ካህን ነው። ኢየሱስ ለዘላለም ስለ እኔ ይታያል። ስሙ ለዘላለም የተመሰገነ ይሆን። ስለዚህ ጌታ ኢየሱስ ክርስቶስ የማይሻር ካህናችን ነው አለ። ክህነቱ አይሻርም። አዎ ለዘላለም በእግዚአብሔር ፊት ብቃታችን ነው። መሬት ጀምረናል፣ ይህንን ህይወታው፣ ሰማይም እንቀጥላለን። በሙሉ መብት ነው የምንቀጥለው በክርስቶስ ኢየሱስ በኩል በእግዚአብሔር ፊት ለዘላለም እንቆማለን። ማንም ሊጠጋው የማይችለውን አብን በክርስቶስ ኢየሱስ በኩል እንቀርበዋለን። ማንም ሊቀርብ በማይችለው ጽድቁ ፊት ለዘላለም ባለሙሉ መብት ሆነን እንቀርባለን። እግዚአብሔር ልጁን ይዞ ያስጠጋኛል በክርስቶስ በኩል ና ይለኛል ለብቻዬ ካገኘኝማ ከቁጣው በታች ነኝ በክርስቶስ በኩል ከሆነስ ኢየሱስን በሚያይበት መንገድ ነው የሚያየኝ አባ አባ ብሎ የሚጮን የልጅነት መንፈስ አደ ሮሜ 8 ገላትያ ምዕራፍ አራት መጣ የልጁ መንፈስ የሚል ጳውሎስ መጣ አሳደገው የልጁን መንፈስ በእኛ ውስጥ አድርጓል የልጅነት ኦፍ ኮርስ ሰንሺፕ የልጁ ኢየሱስ አባ የሚልበትን ያንን በእኛ ውስጥ አድርጎናል። እግዚአብሔር ኢየሱስን በተቀበለበት አይነት መንገድ ነው የሚቀበለን፣ ልጁም በተቀበለበት መጠን ነው የሚቀበለ። እንደዛ ካልሆነ በክርስቶስ ኢየሱስ በኩል ካልሆነ በቀር ምንም ነገር በእግዚአብሔር ፊት መቅረብ አይችልም። ምንም ሰርተው የማያውቁ ፀሐይና ጨረቃ ራሱ ስቴላር የሆነ ወርልድ ሶላር ሲስተሙ ዩኒቨርስ ስንፍና አለበት። አሁን ፀሐይ ምን በድላ ነው? በሰው ኃጢአት እኮ ነው እንደዚህ የተሰቃየችው። እኛ በበደል ነው ፀሐይ ሰነፍናት ሲል ምንም ኔቸር በእግዚአብሔር ፊት መቅረብ አይችልም። በክርስቶስ በኩልስ ለዘለዓለም ብቃታችን ሆይ ተመስገን። ኢየሱስ ለዘለዓለም ጌታ ነው በእውነት ይህንን ጸልዩ፣ ይህንን ዘምሩት ይህን ለሰው ሁሉ አውሩት ከቻል ለዚህ እንኖር፣ ከቻልን ደግሞ ለዚሁ እንሞት። አፍተሮ ሌላ የኔን ህይወት ሊወስድ የሚችል ወርዝ የሚያደረግ ነገር የለም። ኢየሱስ ግን ይገባዋል። ሞትን መሻገሪያ አረገው ኮ ሞቶ ሞት ላይ ሞትን መጫወቻ አረገው። ብኖር ለናንተ በሞት ለኔ እንዲሉ ኮ አረጋቸው። ከአዲስ ኪዳን ሰዎች ነው። የድሮቹ ሞት ሲፈሩ ይሄኛው መጣ ኢየሱስን ብሎ እኮ ነው ጳውሎስ። ሞት ተቀይሮ አይደለም። ጳውሎስም ክንፋብ ቅሎ እኮ አይደለም። በክርስቶስ በኩል የተገኘ መብት አለ አለ። እና ሞት ይመጣ ኦ ብሄድ አሉ። ሞት ራሱ እምቢ ማስፈራሪያነት የቀረ ኢየሱስ ገለበጠው። አይ እናትና አባት፣ ኢንትራንስ ነው ሞት፣ ኤግዚት ነው። በዚህ በር ገብተ በዚህ በር እንደመውጣት ማለት ነው። ምንም ለውጥ የለው። እንደውም ቢሄድ ይሻለኛል አሉ። በተለያዩ ላይ ሰይጣንን ባዶጁ በሞት ነበረ የሚያስፈራራው። ኢየሱስ መጣ ሰበረው፣ ሰበረው ድቅቅ አረገው። ሞት እኮ ምንፈራው እኮ በእግዚአብሔር ፊት ማን ይቆማል ነው? አሁን ተገኘ መቆሚያ እና ብሄድም አይለወጥም። እቆማለን። ኢየሱስ ጌታ ነው። ጮክ በልና እስቲ ኢየሱስ በሉ እስቲ ኢየሱስ። የለም ሌላ፣ የለም ሌላ። በእውነት ከዛ መጣዋ፣ ይኸዋ መጣው ቁጥር 25 የኢየሱስን ሥራ ሰማይ ኢየሱስ በሰማይ ምንድነው የሚሰራው? ክህነቱ የማይሻር ነው አለን። አዎ ከዛ ቁጥር 25 ስለ እነርሱ እየማለደ ሁልጊዜ በህይወት ስለሚኖር፣ ኢየሱስ ብቻ ነው ስለ እኔ የሚማለደው የሚማልደው። እኔ አደሎ የሚያልኩት ው ጎናቸው አለ ሰው የሚማልድል ኢየሱስ ነው በሉት እስቲ እውነቴን ነው እኔ እናንተን እያየሁ ማስባል ይከብደኛል። እኔ ህይወት ጠቅስ ነው አድልያን። ስለዚህ ስለ እነርሱ እየማለደ መቼ መቼ፣ ሁልጊዜ በህይወት ስለሚኖር። ሟሽ ለእኔ ሊማልድልኝ አይችልም። ሁልጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁልጊዜ በህይወት ስለሚኖር በዚህ ምክንያት ስለ እኔ የማለደ ሁልጊዜ ጊዜ በእግዚአብሔር ፊት በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ ምንም የእግዚአብሔር ቃል ነው። አያቸውን የእኔ ሀሳብ ቢሆን ላውረው አልችልም። የሳንበዲ ኦፒኒየን ቢሆን ላውረው አልችልም። የቤተ ክርስቲያን ነው፣ ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለ እኔ እየማለደ በሕይወት ለዘለ ዓለም ይኖራል። በዚህ ምክንያት በእርሱ በኩል እንዴት አይነት እኮ እንደው እነዚህ መጽሐፍ ቅዱሱን እኮ እንዲጽፉ እግዚአብሔር እንትን ኢንስፓየር ያደረጋቸው ሰዎች እግዚአብሔር ይባርካቸው። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለ መሰለህ፣ በሌላ በኩል እሚሞክራለህ በእርሱ በኩል ማለት በሌላ በኩል በመስኮት የሚመጣ ሌባ ነው የሚለንብባቸዋለሁ ዮሐንስ አስር ላይ አረሳችሁት መሱን ክፍል በሩ እኔ ነኝ አለ እና ሞካሪ አለ መስኮት የሚፈለፍል የቤቱ ጠባቅ የቤቱ ባለቤቱ ማን መሰለህ፣ አብ ነው። በሩስ ኢየሱስ ነው። እኔ እኔም በሩ አለ በእኔ በኩል ካልሆነ በቀር አላው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። ሌባ ከተያዘ ሰው ራሱ ሌባ ከያዘ እኮ ከባድ። እንኳን እግዚአብሔር እማይታለል አምላክ ማኒፑሌት አታደረገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱሳ ሆኖዋል አደረገው። ኢየሱስ ብቻ ነው የቻለው። እግዚአብሔር የሚቀበለው ኢየሱስን ብቻ ነው። አብ የሚቀበለው ልጁን ብቻ ነው። ይሄ የማይነቃነቅ ወንጌላችን ነው በቃ። አረ ጳውሎስ እሱን አይደል እንዲ ያለው? ሮሚያ አንድ አራት ላይ ነው ወንጌላችን። እኔ ለወንጌል ተለየው አለ። ምንድን ነው ወንጌልህ አሉት? ወንጌላችን በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን በኃይል ተነስቶ የእግዚአብሔር ልጅ መሆኑ ስለተገለጠው ስለልጁ ነው አለና። እርሱም ኢየሱስ ክርስቶስ ነው። የለም፣ ሌላ ወንጌል ነው። ኢየሱስ ሲደመር የሆነ ነገር አይደለም ወንጌል። ወንጌል በስጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን ተነስቶ በኃይል የእግዚአብሔር ልጅ መሆኑ የተረጋገጠ ስለልጁ ነው። ለዛ ነው ራሳችንን አንሰብክም። እርሱን የሰራውን ብቻ አይደለም ያለው ኢየሱስ ራሱ ስብከት ነው። በሙሴ በኩል ቀይ ባህር ተከፍሏል። ኦፍ ኮርስ የእግዚአብሔር እጁ ስራ ስለሆነ እናገራለሁ ከአዲስ ኪዳኑ ዘጸአት ጋር እየይዤ ሙሴን ግን አልናገሩ ደካማ ሰው ነው ሙሴ ኢየሱስ የሰራው እንዳይመስልን። ራሱ በላ ስብከት ጠጣ፣ እንቅልፍ ያዘው ኢንካርኔሽን። ዘላለም አንተን የሚጠብቅ አይተኛ ማያንቀላፋም የተባለ አምላክ ታንኳ ውስጥ ገብቶተኛ አሁን እኮ እኛ እኮ ተነስቶ ባህሩን ጸጥ አደረገው ነው የሚገርመን። ተኛ ነው የሚገርመው። እንዴ ባህሩን ጸጥ አደረገው እኮ እንዴ ብሉ ኪዳንም እኮ አድርገዋል እኮ። ተኝ እንዴት ይተኛል? ተኝ ወንጌል ነው። በቃ አምላክ ሰው ሆነ። እስቲ አሜን በለው። እኮ አዘዘ እኮ መለኮትነቱና ሊሆን ይችላል። ሰው ሆነ። ኢፎቤት ሰንፎ በሆን ምናምን የሚሉ የግሪክ ቃላቶች አሉ። ያዘዘበት መንገድ መለኮት ኔቸርን እንደ ቻይልድ ያዛል አይነት ነው ስለዚህ መለኮትነቱ ሊሆን ይችላል ማዘዙ፣ መተኛቱ ግን ሰውነቱ ነው። እዛው ጋር ቁን ይሄ ማን ነው አሉት። ዋት ማነር ኦፍ ማን፣ እንደኔ ይበላል፣ እንደኔ ይጠጣል፣ እኔ ታንኳ ውስጥ ይተኛል። አው ተነስቶስ፣ ቃል አይጠብቅም ጻጣ ከራሱ ነው የሚያወጣው። ዋት ማነር አንተ የኛነት አይደለም። ተባባሉ ነው የሚለው፣ ባይዘይ ተባባሉ ድሮም ነው የመጣው? ጎለጎን ያለ ተባባሉ የሚለው በይዘ ማርቆስ አራት ላይ ያለ። አሁን እኛ ስናባብል አትደንግጡ። እዛ ተባብለዋል እንዴ አንተ ማን ነው እባክህ። እኔ ማለት አላለም፣ ያደረገው ማን እንደሆነ ነግሯቸው ነው የሰራው ነው ባይዘው። ወይ እንዴ አሉ። አ ይህንማ የብሉ ኪዳን ሰው እኮ ሊያደርገው አይችልም። አዎ ዋስማነር ሙሴ አድርጎ ያውቅ ሙሴ ባህር ለመክፈል ክፈል እንብንዶ በተር እናንሳ ሚል ቃል መጥቶለት ነው ባህር የከፈለው። ለመዝጋትም በተራን አንሳ ሚል ነው። ኤልያስ ለመክፈት፣ ለመዝጋት እከፍታለሁ ዘጋለሁ ሚል ቃል መጥቶለታል። ኢየሱስ ቃል አይመጣለትም፣ ተራሱ ነው የሚያወጣው። አሜን። ደሞ የሚለው ሚለው አዘዘ አዘዘ ባይዘው ፀጥ በለውና አይነት አይደለም አይደል? ተዛዙ አዘዘው ሚለው ባይዘው፣ ማዕበሉን ብቻ አይደለም ማዕበሉን ያንቀሳቀሰ አካል አለ ባይዘው። አጋንንት እንደሚያዘው ነው ያዘዘው። እና ተሰብስቦ መጥቶ እግሩ ስር ገባ ነው። ትክክል እግሪቃሉ ትርጉም ጸጥ ባል ዝም ባል ሲለው የሆነ ነገር ጸጥ አይደለም ያለው። ተሰብስቦ መጥቶ እግሩ እንዲረግጧቸው ነው። ዘ ጸጥ ያለው ኢዝጋድ ነው። እስቲ አሜን በሏ። ኢዝጋድ ነው። ተኛ ግን ይገርማል። ራበው ይገርማል። እጅን ትከፍታል፣ ሕይወት ላለ ሁሉ ከመልካም ነገር ታጠግባል የተባለ ፍጥረትን የሚመግብ አምላክ ነው። እርሞኛ ምግብ ግዙ ብሎ ላከ። ፓራዶክስ አይመስልም? የሚጋጭ አይመስልም? አይጋጭም። እኛም ገብቶን ብቻ አደለም በርቶልንም ነው ያለ ሰው እንዴ ብለት ታስረው ያማል ነው የሚል አሞን አደለም። ብርሃን ፍስስ ብሎ በቃ ነክቶናል። እኔው እንዴት አድርጌ ላስረዳ? አዎ በቃ በጣም ደካማ እኮ ነው። እንዴት አድርጌ እኔ ደግሞ ብዙ ማስረዳት አልችልም። ምን እናደርገው? መንፈስ ቅዱስ ያፍስሰው ላያችሁ ላይ በክርስቶስ በኩል የሚመጡትን በርሱ በኩል የሚመጡት አብ አይደለም፣ ባይዘ ኢየሱስ ሊያድናቸው ሊያድነን ችሏል። ከማ ከእግዚአብሔር ፍርድ ከእግዚአብሔር ቁጣ አድኖኛል። እግዚአብሔርም ግቡ እሚለን በርሱ በኩል ነው። ሌላውንስ አይቀርቡም አጠገቡ አቅራቢውም አይመጣም። ለመቅረብ በሌላ በኩል ለመቅረብ የሚታገሉ አይመጣም። አቅራቢው ራሱ ሟች ነው፣ አፍተሮል ሞቷል። በሙሉ ዘንድሮ ያለ አቅራቢያ የለም በሙሉ የሚጠራው አቅራቢ ሞተ ነው ሞቷል በቃ ከሞት በታች ነው። በሙሉ ለዘላለም የሚኖር ኢየሱስ ብቻ ነው። እንዲ ይሄው መጽሐፍ ቅዱስ እኮ ነው ጥቅሱ እኮ ነው የሚለው። ሁልጊዜ በሕይወት የሚኖር የተባለ አንድ ግለሰብ የለም። ኢየሱስ ብቻ ነው ሁልጊዜ በሕይወት የሚኖር። ባለፈው ነግሬያቸዋለሁ። ሞቶ እኮ ያውቃል። ኢየሱስ ሞተ፣ ከዛስ ተነሳ። ከዛስ እንደ አላዛር አይደለም የተነሳው። አላዛር ከተኛበን፣ የተቀሰቀሰው ኢየሱስ ከሞት ነው የተነሳው ሪዘሬክሽን ኢየሱስን ማንም ሪዘሬክሽን ከዚህ በኋላ እኛ ስንነሳ ነው፣ ፍጥረት በሙሉ ይሄ እንደው ቦርናጌኖ ነው ነው አምኑ ያንቀላፋ ሲነሳ ነው እንጂ ትንሣኤ ተደርጎ አያውቅም። ኢየሱስ ነው ትንሣኤ። ሌላው በሙሉ ከመሞቱ በፊት በነበረው አካል ነው ሲነሳ። ኢየሱስ ሲሞት በነበረው አካል አይደለም፣ በከበረው ነው የተነሳው። ሞትን አድቅ ቆት ነው የወጣው። መጣ ራሱ ሞቼ ነበረ አለ። ማንም ሞቼ ነበር አይልም። እስኪ ሞት ነው የሚያወራው። ማንም ቢሆን እዚህ ውስጥ የሚያላ ሞላችንም ሞቼ ነበር የሚላል እናንተ ባ ሞቼ ነበር ካለም ተመልሱ ይሞታል። ተመሳሳይ ነን፣ ተመሳሳይ ነን ብራዘር። ያልሞቱት ራሱ መጥቶ ሞት ይቀምሳሉ። ገና ሳይሞቱ ሄዱ የተባሉት ራሱ መጥቶ ገና ሞት ይቀምሳሉ። አይቻልም። ኢየሱስ ሞቼ ነበር አለ። አይሪሜምበር አለ ዮሐንስ 33 ኤዲ ላይ ሞታል አለው 93 ኤዲ ያው የዛሬ 60 አመት ሞታል። አስተሰል ከዘላለም እስከ ዘላለም አለው ወደ ኋላን ወደፊት ነው። ከዘላለም እስከ ዘላለም ሄያው ነኝ አለው። እና ሲለው የሞትና የሲኦል መክፈቻ ራሱ ነው፣ እጅ ላይ ነው ያለው። ሰማይና ምድር እንዳይመሰ ከምድር በታች ስልጣን የእኔ ነው አለ። አንደር ወርልድ አሁን ሞት ራሱ ቁልፉ ነው ላይ ነው አለ። ኢየሱስ የተነሳ ቀን ሞት ተጠራ። ሞት ሆይ አለ አብ እግዚአብሔር። ጠርቶ ማንም ዝም አይልም፣ ሞትም ቢሆን አቤት ይላል። ሞት ሆይ! አቤት ሲል ሞጌታል፣ ሞጌታል። ሲለው ድሮ እየወጋ ነው የሚጥለው። ሞጌታል ሲለው ወደ ኢየሱስ ነው የሚጠቆመው። ሞት ሰብረው ክሮስ ከዛ ደሞ እግዚአብሔር ጠራ ተሸንፋል አመንካው ወደ ዳሩጣ ምክንያውም ሞት የሚቀመጠው ኃጢአት ላይ ነው። ኢየሱስ አይ ኃጢአትን መስቀል ላይ ሲገለው ሞትን ሰበሩ። አይ በኃጢአት ተመርኩዞ ኗ ሞት ላያችን ላይ እየተቀመጠው አይ በጽድቅ የሚነግ ሲወት ይዞ መጣ ኢየሱስ። እና እንትኑ ዙፋኑንም ተቀማጩንም ነው የገለበጣቸው። ኃጢአቱንም ሰበረው ሞትንም ገለበጡ። ተሸንፍ ያለው ሲል ሲኦል ሆይ አለ አብ ተደብቀዋል። በሙሉ ተጠርቶ ነው የወጡት። ባይዘው ድሮ መንገድ መንገድ አደባባይ ነበረ የሚሄዱት ኢየሱስ ብድግ ሲል እንዳለ ተደበቁ። ማረጋቸውን ቆርጦ በኢየሱስ ያልተመካው በምንም መካለ ሲኦል ሆይ አለ፣ አቤት አለ። ቀስ ብሎ ድል መንሳት የታለ? ድል ተነሳ። ራሱ እንኳን ድል ሊነሳ በወደደን በእርሱ አልኛ ቆመን እነዚያ የአሸናፊዎች ናቸው። በወደደን በእርሱ ከአሸናፊዎች እንበልጣለን። ኢየሱስ ሽሏል ችሏል ቆምና እኛ በወደደን በእርሱቱ ሚደስ አደላይ ቆም ነው ሞት ነው፣ ሞት አላ ሕይወት ነው፣ ያለው ነው፣ የሚመጣው ነው፣ ጭንቀት ነው፣ መከራ ነው፣ ስደት ነው፣ ራቁትነት ነው፣ ሰይፍ ነው። አለነሰው እነዚህም በሙሉ ያውቃል። ከዛ ጳውሎስ መጣ። መላእክት ነው አጋንንት ነው። መላእክት ቅዱስ ነው፣ አጋንንት ርኩስ ነው። የመላእክት ዝርያ አጋንንትን ማለት ነው። ከዛስ ልዩ ፍጥረት ልዩ ፍጥረት ማለት ዲስከቨሪ ያልተደረገ ዩኒቨርስ በጣም ትልቅ ነው። መንፈስ ያለው በጣም ሰፊ ነው። ልዩ ፍጥረት ነው። በዚህ ሁሉ ግን በዚህ ሁሉ ማለት ምን ሳይሰበስቧቸው መሀል ቆሙ። የጳውሎስ መተማመኛው አይ አቋቋም አካሄዱ እንዳይመስለ የክርስቶስ ፍቅር ነው። በወደደን በእርሱ ከአሸናፊዎች ሻምፒየንስ እንበልጣለን በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ይህ ሁሉ እንደማይለየኝ ተረድቻለሁ፣ ነው የሚለው። በዚያው አውቄያለሁ ብቻ አይደለም፣ አንደርስታንድ አድርጌያለሁ፣ እና ላብራረው አልችልም፣ ገብቶኛል፣ በደንብ ተረድቻለሁ። ሰብስቧቸው ነው ባይዘ፣ አሁን ያለው አይደለም፣ ገና የሚመጣው እኮ ይላል። ገና ያልመጣ አካል ቢመጣ እራሱ አለ። ገና ያልተፈጠረ መከራ ራሱ ከመጣ እግዚአብሔር ለዛሬ ብቻ ነገንም ወዶናል። እስቲ አሜን በሏ። እስከ ዛሬ አይደለም የወደደኝ፣ ነገን ሁሉ ወዶኛል። ገና እኔ ነገን አላውቀውም፣ ነገም ግን ወዶኛል። ለዘላለም ነው እማይነቃነቅ መሰረታችን። ይሄ ብቻ ጮክ በሉና ኢየሱስ በሉ። በእርሱ በኩል የሚመጡት ሊያድናቸው ችለዋል። በክርስቶስ በኩል ካልሆነ ብራዘር አይቻልም። በጣም በእውነት የተወደዳችሁ በጣም የተከበራችሁ እናንተ እንግዶች አይደላችሁም፣ በእውነት ነዋሪዎች ናችሁ። እዚህ ግን አይቻልም።